ሰላም፣ ሰላም፣ ሰላም፣ ሰላም እናትና ልጆች። እንዴት ነሽ? እንዴት ይዙሻል? ድንቡሽቡሽ ብለሻል፣ ድንቡሽቡሽ ብለሻል። እንዴት ነው ማየ? እንዴት ነች? ደህና ነች። መሳም ይቻላል። የምታዩት ቆይ ዚጋላ አድርግላችሁ ሰላም ሰላም ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እንዴት ይዟችኋል? ጤንነት? እግዚአብሔር ይመስገን በጣም ደህና ነን። ሁሉ መልካም ነው። እንዴት ነው ሁሉ ነገር? ምን አዲስ አለ እናንተ ጋ ያው ቪዲዮዎቻችን ደህና መሻሻል እየታዩ ነው። አሁንም ከዚህ በተሻለ ከፍ ከፍ እንድታደረጉልን እንለምናችኋለን እንጠይቃችኋለን። ላይክ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ ቤተሰቦቻችን። ያው እንግዲህ ዛሬ እንደምታዩት እናቴን በመንገድ ሳልፍ የዚህ ምንድን ነው ከስራ ወደ ቤት በሚሄድበት ሰዓት በመንገድ ላይ ሳልፍ እነዚህ የእንስሳ ተዋጽኦ አየሁና ቅቤ፣ የጸጉር ቅቤ ይሸጣል የሚል ነገር ሳነብ እናቴ አናቴ ደረቀ አናቴ ደረቀብኝ አናቴን አቃጥለኝ ስትል ስለሰማኋት እስቲ ልቀባት ብዬ አሰብኩና እግረ መንገዴን ገዝቼ መጣሁኝ። ያው እንደምታዩት ግን የቂቤዋ ማነስ በቃ በጣም ነው የሚያሳፍረው። በጣም ትንሽ ነች እና ምን ያህል ኢትዮጵያ ውስጥ ኑሮ ውድነት በጣም እየከበደ እንደሆነ ነው የታዘብኩት። በእውነት በጣም ነው የምታንሰው፣ የብራችን ዋጋ ምን ያህል እንደወረደ ነው የሚያሳየው። እና ያው ጥሩ ነገር እግዚአብሔር ያምጣልን ነው ማለት የሚቻለው። ዞሮ ግን እንደምታዩት እንግዲህ እናቴን ቅቤ ልቀባሽ ብያት አልጠበቀችም እና ጭራሽን የቅቤ እንደዚህ እምነካ ምናምን አልመሰላትም ነበር ግን ልቀባሽ አልኳት። ያው ደስ ብሏታል። በጣም ደስተኛ ነች። ያው ቀኑ ሙሉ እንግዲህ ስትታገል፣ ስትለፋ፣ ስታጠባ በዛ ላይ ደግሞ ቁስላለ እና ትንሽ ጫና እሷ ጋር ያለው ነገር ከባድ ነው። ረጅሙን ሰዓቷን አሁን ከልጇ ጋር ሆኗል የምታሳልፈው። እኔንም እረስታኛለች። ግን ያው እንደዚህ እንደዚህ እየተንከባከቡ ወደ ራሴ ላምጣት እንጂ ውሸቴን ነው። እሷ በጣም የምትገርም ሴት ነች በእውነት። ያው ሚስቴ ስለሆነች እንደው ባካብድም ምንም ችግር የለም ያው እውነታውን እስከሆነ ድረስ ዞሮ በጣም ጠንካራ ሴት፣ ጎበዝ፣ ጀግና፣ በጣም የወደፊቷን የምታስብ። እዚህ ጋር እንግዲህ ልለጥፍ ብሽ እያልኳት ነው። እሷ እያየችኝ አይደለም፣ ቢ ቪዲዮ ስታይ ነው የምታቀው። እና ዞሮ ቤትሻ በጣም ጠንካራ ሴት ነች። መልካም ሴት ነች። ህይወቷን ለማሸነፍ ለማስተካከል የምትጥር ነች። ዛሬን ሳይሆን ወደፊቷን የምታስብ ሴት ነች እና በጣም የተረጋጋች ነች። እን ይገርመኛል አብዛኞቻችሁ ኮሜንት ላይ ቪዲዮዋን እያያችሁ እንዲሁ ዝም ብላችሁ የምትሰጡት ሀሳብ አለ እና የእውነት አብዛኛው ነገር ይሄ መረጋጋቷ ምናምን አንዳንድ የምትመጣበት ሀይለኝነት አላት በእርግጥ ግን በቃ ይሄ ሴት ድርብብ ያለች ሴት ደርባባ ነው የምትሉት። አብዛኛው ሰው እንደውም ደርባባ ደርባባ ደርባባ ነው የሚላትና የተረጋጋች ሴት ነች። እና እግዚአብሔር ባርኳት ከብዙ መከራዎች ከብዙ ስትራግሎች እዚህ ላይ ደርሳለች። እንግዲህ ሞር ደግሞ በፍቅር ህይወት ሲኖር ያው ረጅም ጊዜ በፍቅር ባንቆይም ወዲያው ነው ወደ ትዳር ህይወት ውስጥ ለመግባት የተሞከረው ቱ ቡቀታችን እንደዛ ነው። ዞሮ ግን ምንድን ነው በውጭና ውስጥ ሆኖ ሲኖር ልዩነቱን በጣም በጣም ታዩት አላችሁ። አንዳንዱ ትዳር እንዴት እንደከበደው ነው የሚያወራው። እኔ ደግሞ በተቻለ በጣም ህይወትን ቅልል አድርጋልኛለች ብዬ ነው የማስበው። በጣም ትረዳኛለች። በጣም በጣም ትረዳኛለች፣ ትረዳኛለች፣ ታግዘኛለች። እና ደግሞ አሁን ምን የመሰለች ቆንጂ ልጅ ድንቡሽቡሽ ያለች ልጅ እንግዲህ ሰታኛለች። የበለጠ ህይወት እንዲጥመኝ እንዲጣፍጠኝ እንዲያደርገኝ አድርጋለች። እና እዚያ አታንጋጅ፣ ወደዛ ወደዛ አስተካኪው እያልኳት ነው ያው የተባበሩት ነው እኔ ቅቤ መቀባት እና መክፈሉን እኔ ነኝ የምሰራው ጠጉር መስራቱን ስለማልችልበት እሷ ነች የምትሰራው እና የከፈልኩት እራሱ በጣም ነው የሚያስቀው እና በጣም ነው የሚንጋደደው ዞሮ ግን ያው ሰው የሚችለውን ነው የሚያደርገው አደለ እና እሷ ትሰራለች እኔ እቅባለው ማለት ነው በተለይች የመጨረሻውን ፓርት ግን እኔ መስራት ነው የምወደው፣ የጸጉራን። እና ምን ልላችሁ፣ ምን እያወራው ነበረ? አዎ ቤት ሻየን በጣም እግዚአብሔር ስለሰጠኝና በጣም በጣም በጣም ነው የማመሰግነው። አሁን ጭራሽ ደግሞ በቃ ማማቲን በምክንያት ነው ቤት እየመጣው ለማየት የምሞክረው ና። የሆነ ተናፍቃችኋለች፣ ድምጿን መስማት ምናምን አዲስ ነገር ስለሆነ ነው። አይ ነው እንደ አዲስ ወላጅነታችን ያንዳንዷ ነገር ለእኛ ብርቃችን ነች እና ትረዱናላችሁ ብለን ነው የምናስበው። እንዳያችሁትም ደግሞ አብዛኛው የሰሞኑ ቪዲዮችን ከእናት መውለድ ጋር በተያያዘ ነው። ሌላ ሊሆንም አይችልም። ዞሮ እንደዛ ነው ያለው። ብዙ ቪዲዮዎች ነበሩ ግን ያው የሰዎችን ትላ ለማስገባት በሚል የተሆናቸው ስላሉ ነው። ግን አሁንም ሁሉ ነገራችን፣ ትኩረታችን፣ ሀሳባችን፣ ምናችን ሁሉ እናት ላይ ነው እና ማይሚን ማማቲ ላይ ነው እና እስቲ ማማቲን ያሳድግላችሁ በሉ። የተባረከች ልጅ እንድትሆን መልካም ምኞታችሁን በኮሜንት እንድትገልጹልን እንፈልጋለን። ከዛ በተረፈ ግን ህይወትን እንዴት እያያችሁት ነው? በተለይ አዲስ ባለትዳሮች እንዴት ናችሁ? ህይወትን ኢንጆይ እያረጋችሁት ነው ወይስ እንዴት ነው? እየተማረራችሁበት ነው? ላይፍን እራሳችን ነን የምናከብደውም የምናቀልለው። ባለን ልክ ነው መኖር የምንችለው እና ባለችን ነገር ራሳችን ለማስደሰት መሞከር መቻል ያስፈልጋል። አንጋደድሽ፣ ወደ ቀኝሽ አድርጊ የምነካት ፓርት ወደ እሱ ጋ ዘንቢ እያልኩ ነው፣ ጸጉሯን ስታንጋደድብኝ ማለት ነው። እና እናቴ እንደው ራስ እያደረግኳት ነው። በጣም በቃ በጣም ነው ያራስ ኳት እሷም ቢበዛባት ቢያንስባት ነው እንጂ ይበዛባታል ብዬ አላስብም። ከዛ በተረፈ ጊዜም ምላችሁ፣ ነው መሰላችሁ ህይወትን የምንመራበትን ነገር ራሳችንን የምናከብደው የምናቀለው። እስፔሻሊ ሴት ልጅ ብዙ ኃላፊነት አለባት ብዬ አስባለሁ። ኃላፊነቷ ደግሞ ሞር ወንዱ ላይ ያለውን ጫና ማቅለል ከቻለች ወንድ ልጅ ጠንካራ ይሆናል ብዬ አስባለሁ። ቤቷን ከጠበቀች፣ ምን ካለች፣ ብዙ ነገሮች ካደረገች፣ ልክ እንደ ኔ አይነት ሚስት ማለት ነው ከሆነች፣ ህይወታችሁን ታቀለላችኋለች፣ ትረዳችኋለች ምናምን። ስለዛ እንግዲህ ሴቶች በርቱልን፣ ጎበዞች፣ በጣም ጀግና ጀግና ሴቶች እንዳሉ አቃለው እና ይሄንንም ያየሁት ደግሞ በእናት ብቻ ሳይሆን የተለያዩ ሴቶችንም በተለያየ ህይወት አጋጣሚዎች አይቼ ብዙ ነገር ተምሬባቸው መጥቻለው። ዞሮ እናት ወደ ቤት ስገባ፣ በነገራችን ላይ መብራት አልነበረም እና ለዛ ነው ከቤት ውጭ ግቢ ውስጥ እየቀባኋት ያለሁትኝ። አይ ቲንክ ደግሞ በሳል በሳል ቂቤ ነው ይሸታል፣ ምናምን እያለች ነው። ሽታም አለው መሰለ። እንግዲህ ያው ቻል ማድረግ ነው እንግዲህ አራስ ቤትም የቡላ ሽታ የቂቤ ሽታ ምናምን፣ እነዚህ ነገሮች እኔ በጣም ነው የሚረብሹኝና ብቻ በዚህ በእርግዝናና በወሊድ ምክንያት ያለምርኳቸው ነገሮች የሉም ነው በቃ ገንፎ መብላት ጀምር ያለው በግድ እኔ ገንፎ አልወድም። አጥሚት በጣም ነው የምጠላው። የአጥሚትም ቅመሳትለኛለች፣ ታስገድደኛለች። ምክንያቱም እሷ ረጅሙን ሰዓት ከአጥሚት ጋር ነው ፈሳሽ የምትወስደው። አጥሚት ትወስዳለች። በጣም ደግሞ ለጡቷ አምርጣ ረድቷታል። እውነት ለመናገር ለምታጠበዋ በቃ በጣም ነው የረዳት። ብዙ ነገሮችን ትለምዳላችሁ ደግሞ የእውነት እያንዳንዷን ነገር ፊል አደርጋታለሁ። እኔ ደግሞ በጣም በፊት ልጅ ስወልድ ምን አደርጋለሁ ብያስብ የነበር መሰላችሁ? እያንዳንዷን ነገር ዳይፐሩንም መቀየር፣ ገላም ማጠብ፣ ማስተኛት፣ ማቀፍ ያሉትን ሀስሎች በጠቅላላ ማድረግ እፈልጋለሁ ብያስብ ነበር እና እግዚአብሔር ሞልቶልኝ ደግሞ እያንዳንዷን ነገር እያደረግኩ ነው ብዬ አስባለሁ። እናትን በጣም ነው እያገዝኳት ያለሁት ብዬ ነው የማስበው፣ ምክንያቱም መሆንም ስላለበት መደረግም ስላለበት ኃላፊነቱ የእናት ብቻ ሳይሆን የአባትም መሆን አለበት ብዬ ስለማስብ፣ ኃላፊነቶቹን በተቻለ መጠን ይሄ የአንቺ ስራ ነው፣ ይሄ እኔ ስራ ነው በሚል አይነት መንገድ ሳይሆን ኢች ኤንድ ኤቭሪቲንግ ኢንቮልቭ አድርጋለሁ አዳራችን ያው መቼም ወላጆች ታውቁታላችሁ አዳራችን ቢቀረጽ እራሱን የቻለ ፈኒ ቪዲዮ ይወጣል እና በቃ አልጋውን ስንሽከረከር ስናስገሳ ስናስፈሳ አልተኛ ስትል ደግሞ እሷ ስትተኛ እኔ ሲደክመኝ እሷ ደግሞ ስታስተኛ በቃ እንደዚህ አይነት ይሄ ከነበረው ከበፊት ከምንኖረው የእንቅልፍ ሁኔታ ቶታሊ የተገለባቢጦች ነው የሆነውና እንቅልፍ ያምራችኋል። በነገራችን ላይ እንቅልፍ በቃ ይናፍቃችኋል። ደግሞ ፍሬሽም እንደ መሆናችን ይሄ እያንዳንዷን ነገር ነው በቃ ትኩረት የምንሰጠው እና እናት ወይ ሁለት ሰዓት ወይ ሶስት ሰዓት ኢንተርቫል ውስጥ ጡት መጥባት አለበት ስለተባለ በቃ እያንዳንዷን እያንዳንዷን ታይሚንግ አላርምም ሞልታ ለማጥባት ነው የምትታገለው እና አንዳንዴ ከአቅሟን በላይ ነው የምታደርገው። ዞሮ ግን ያው ኃላፊነት ነው እኛም ብለን እኛም ብሎ የመጣ አንድ ህፃን ልጅ እስካለ ድረስ ያን ነገር ደግሞ የኛ እሷን ቴክ ኬር ማድረግ የኛ ኃላፊነት ነው እና ደስ የሚል ነገር ነው። በጣም እጅግ ደስ የሚል ነገር ነው። በጣም ነው ኢንጆይ እያደረግኩት ያለሁት። ህዋት እንዴት እርክት እንዳለች ስትቀባ፣ እንዴት እንደተደሰተች እንዴት ጭንቅላቷ ቅዝቅዝ ደግሞ ምጥጥ ነው የሚያደርገዋ ናቷ በአንድ የሚገርማችሁ ኦፍኮርስ ቅቢዋም አንወሻሽም፣ በጣም ትንሽ ነች ግን በጣም ግን አናቷ በቃ በጣም ነው የሚመጣው። ቂቤውም ዞሮ እየጠነከረች ልጅ ነው የኔ ሚስት የኔ ጀግና ሚስት። ቁስሏም ኦልሞስት ወደ መዳኑ እየሄደላት ነው። አሁን እንቅስቃሴ በደንብ እያደረገች ነው። ከአልጋ መነሳትም መውረድም እየቻለች ነው። በነገራችን ላይ ኦልሞስት ሁለት ሶስተኛ ሳምንት ሆናል እንግዲህ ማማቲ ወደኛ ከመጣች ማለት ነው። ይህን ያህል ጊዜ ግን በቃ ትላንትና ገና አንድ ቀን ያላት ነው የምትመስለው። የፊዚካል ለውጧ፣ የቁመቷ፣ የክብደቷ ምናምን ስናየው ያላት ፍጥነት የእኛም ዕድሜ በዛ ልክ ነው ይሄደ ብዬ ነው እንዳስብ ያደረግን። ኦልሞስት ሶስተኛ ሳምንቷን ያዘች ከማማቲ ከተወለደች እና ተመስገን እግዚአብሔር ይመስገን። ስሟን ነግረናችኋል፣ አይ ቲንክ ሄመን ብለናታል ብለን ነበረ። ነገር ግን አንድ ወንድሜ ስም ማውጣት ላይ የኔ ኃላፊነት ነው እኔ ነኝ የሚመለከተኝ የሚል ነገር ደግሞ ሀሳብ መጥቷል። እስቲ እየተከራከርንበት ነው፣ ይሆናል አይሆንም፣ የለውን ወደፊት ነው የምናየው። ዞሮ አማትዬ ስም አውጥተንላት በሱ እየጠራ እናት ነው ያለ ነው ግን ያው ገና ምኑ የምታቅልጅ ስላልሆነች እንደዛ ነው ያለው ነገር። ከዛ በተረፈ እንግዲህ እናቴም በዚህ ልክ ተንከባከቢያት አለው ብዬ አስባለው። አናቷን ራስ አርጌላት አለው። እሷም እንዳራሰችኝ ለሁሉም ነገር እግዚአብሔር ይመስገን። ጸጉር ቂቤ መቀባቱን ያው ቀባበች አለው። መሰራራቱን ግን ራሷን የሰራችው እያንጋደደችም እያንሻፈፈችም ያው ሩቅ ስለሆነ ነው እንጂ በጠጋ ባረግላችሁ፣ በሳቅ ነው የሚገለው አሰራሩ። ከዛ በተረፈ ይህን ነው የዛሬ ቪዲዮ ብዬ ማስበው። ካያችሁት በኋላ ቪዲዮን ላይክ፣ ሰብስክራይብ፣ ኮመንት ማድረጋችሁን አትርሱ። በጣም በጣም በጣም እናመሰግናለን ለሁሉም ነገር ስለምታመሰግኑን ስለምትረዱን እኔ ስስመኝ አሁንም እየሳመችኝ ያለች መሰልና እና ቪዲዮ ኤዲት እያደረግኩኝ ኤንዌይስ በጣም በጣም እናመሰግናለን ላይክ ሰብስክራይብ ኮሜንት አድርጉ እንወዳችኋለን ቻው ባይ ባይ ቻው